መረዳዳት ተገቢ ነው፣ መተጋገዝም ተፈላጊ ነው። ችግሩ የሚመጣው ወይም ደግሞ ስህተቱ የሚመነጨው መቼ መሰለክ? አለቦታው፣ አለጊዜው በተለይ ደግሞ ይበልጡንም ደግሞ አለ ስጦታው ሲሆን እንጂ ምን ለማለት እንደፈለኩ ገብተዋል። እነግራለሁ። ከዛ በፊት ግን እንደተለመደው የዮጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠበት፣ ከሌሎች ጋር ከወዳጆች ጋር የነበረ ሳሙና ነው። ኤድብል፣ ከሆኑ ለምግብነት የሚውሉ ዘይቶችን፣ ጤናማ የሆኑ ዘይቶችን ወደ ሳሙና ቀይሬ ነው የምንጠቀምበት። ምንም አይነት ተጨማሪ ኬሚካል አንከትበትም። ያ ማለት ሳሙናችን ፋንሲ እንዲሆን፣ በሽታው እንዲወደድ፣ በቀለሙ እንዲወደድ ወይም ደግሞ አረፋ እንዲያወጣ እንዲኩረፈረፍ፣ ረጅም ጊዜ እንዲያገለግል፣ ሸልፍ ላይፍ ረጅም ጊዜ እንዲኖረው ወይም ደግሞ ደረቅ እንዲሆን፣ ሌላም ሌላም፣ ሌሎች ሳሙናዎች ላይ እንደሚደረገው የምንከትበት ኬሚካል የለም። እነዛን ኬሚካሎች ባለመክተታችን ቆዳችን ጸጉራችን ተፈጥሯዊ ወዙን እየጠበቀ እንዲሄድ አግዞናል። በዚህ ሳሙና ከታጠብን በኋላ ቆዳችንም ሆነ ጸጉራችን በራሳቸው ተፈጥሯዊ ወዛቸውን ቶሎ እንዲመልሱ ረድቶናል። እኛ እንደተጠቀምንበት አንተም እንደተጠቀምበት እንመክራለን። ከዛ ባሻገር ደግሞ እስከ መቼ ነው በዚህ ሳሙና የምታጠቡ ብልህ፣ ራሱ ልትጠሎ ትችላለህ። አይጣልም ግን ብርካት ያለው በ175 ግራም 300 ብር ዋጋ አዘጋጅተነዋል። የት እንደምታገኘው እዚህ ቪዲዮ ስር አድራሻውን አስቀምጠላለሁ። ጉግል ማፕ አድራሻ ነው። እሱን ሰርች በማድረግ ሜክሲኮ በተለምዶ እዚሁ አዲስ አበባ ከተማችን ውስጥ ሜክሲኮ ኮሜርስ አካባቢ ታገኘዋለህ ማለት ነው። ይህን ሳሙና በመግዛት አንተም ተጠቀምበት። ከዛ ባሻገር ደግሞ በዚህ ቻናል የአባወራ ቻናላችን በትውልዳችን ውስጥ በተለይም ደግሞ በወንዶቻችን ዘንድ ሆን ተብሎ እየተንሰራፋ ያለውን አለጭ አልጫነት፣ አቅመቢስነት፣ አሰስነት፣ አልጫነት፣ ሰነፍነት፣ ሰበበኛነት፣ ስሜታዊነት በማስወገዱ ደረጃ ተሳታፊ ትሆናለህ፣ ተባባሪ ትሆናለህ ማለት ነው። ታግዘናለህ ማለት ነው። ፈቃደኛ እስኮንክ ድረስ ነው። ትብብር ነው እንጂ ልመን አይደለም። ወደ ዛሬው ቪዲዮ ልብስ መጣ ወደ ዛሬው ቪዲዮ ስመጣ እንግዲህ ምንድነው የምናነሳው፣ ልናነሳ ያሰብኩት ያው እነዚህ ቪዲዮዎች እንግዲህ በርከት አድርጌ መስራት እንዳለብኝ በተደጋጋሚ እየተረዳሁት ነው ልበል እየተረዳሁት ነው። ለምን ተከታዮች ይህስ ቢሆን ይህስ ቢሆን የሚለው ጥያቄ በብዛት በእነዚህ ርዕሶች ዙሪያ፣ በተለይም ደግሞ ከመንፈሳዊ ቦታ ከሰሙት አንጻር በእነዚህ ርዕሶች ዙሪያ ያነሳሉ። ይህ ቪዲዮ በተለይ የምንሰራው ይሄ በተለይም ደግሞ ከወሲብ ጋር በተገናኘ የማነሳቸው ጭብጦች የሚሰሩትን ቪዲዮዎች የሚሰሩት የሚጠቅሙት የሚያገለግሉት አላማም የተደረጉት ለማን መሰላችሁ? በትዳር ውስጥ ላሉ ሰዎች ነው። ከትዳሩ ውጭ ላሉ ሰዎች አላቅም፣ አይመለከተኝም። በትዳር ውስጥ ላሉ ወሲብም ከትዳር ወዳጃቸው ጋር ከሚወዷት ጋር ከምትወደው ጋር ለሚፈጽሙት ብቻ ነው። ሚስቱ ወሲብ ስትከለክለው የትም ለሚባዝነው የትም ሄዶ አሟልቶ ፍላጎቱን አሟልቶ ለሚመጣው ሰው አይሰራም አይሰራም ወይም ደግሞ ከባሏ ጋር ወሲ መፈጸም አልፈልግም ብላ የትም መኪና ውስጥ በየጠጋ ጥጉ ወይም ደግሞ እዛው ቢሮ የለመደችው ቦታ ላይ ለምታደርገው ለምትፈጸመው ፈቃዷን ለምትፈጸመው ሴት አይሰራም። ለእነሱ ምን ይሻላል፣ ለእኛ ምን ይሻለናል፣ አይመለከተኝም? ስለዚህ በቃ አይመለከተኝም። ምን ትሰራላችሁ? የማይመለከታችሁ ሰዎች ውጡ። ይሄ የሚመለከተው ይሄ ቪዲዮ የሚመለከተው ይህ ቪዲዮ ታርጌት ያደረገው ዓላማ ያደረገው በትዳር ውስጥ ተወሰነው አንድ ባልና አንድ ሚስት ሆኖ ለሚኖሩት ፈቃዳቸውን ለመፈጸም ለሚፈልጉ ግን በተለያየ በደላላ በነጋዴዎች ትምህርት ተወስደው ለጠፉት ወይም ደግሞ እነሱም እራሳቸው ሳያውቁት በስት ለጠፉት ብቻ ነው። ስለዚህ ከዛ ከጠፉበት ተመልሰው ከሚወዱት ከሚወዳቸው ሰው ጋር ደስታቸውን በጠፍ ደረባ አድርገው ለመፈጸም ለሚፈልጉት ለእነሱ ብቻ ነው የሚሰራው። ስለዚህ እዛ ውስጥ በተለይ በትዳር ውስጥ ከገቡ በኋላ በተሳሳተ ትምህርት እነሱ መስሏቸው ከሚሳሳቷቸው ስህተቶች አንዱ ባለትዳሮች ማለት ነው ሚስት ባል ሚስቴን ሳግዛት፣ ሚስቴን የቤት ውስጥ ስራ ሳግዛት፣ ሚስቴን የቤት ውስጥ ስራ ስራዳት፣ ምናልባት እንግዲህ በአይነት በብዛት በጥራት የተሻለ ወሲብ አገኛለሁ ብሎ ያስባል። ያው ፈቃደኛ ለመሆን ፈቃዷን መፈጸም የሚባለው ነገር ስላለ፣ አንዱ ፈቃዷ ደግሞ የሚሆነው ምንድነው? ቤት ውስጥ ካለባት ስራ ማገዝ ነው። ስለዚህ ያንን ስራ እኮ ብታግዛት፣ አስቀደመኮ፣ ብርጭቆ ብታለቀልቃላት፣ አስቀደመኮ፣ ድስቶቹን ብታራርግላት፣ አስቀደመኮ፣ ይህን ይህን ይህን ብታደረግላት፣ ያው ደስተኛ ትሆናለች። ስለዚህ ደስተኛ ስለሆነች ወሲ ፈቃዱን ትፈጽምልሃለች። ይሄ ፍጹም ስህተት ነው። እውነት ነው ብሎ የሚያወሩትም ሰዎች ፍጹም ውሸታም ናቸው፣ ወይም ደግሞ ውሸት ነው ቃሉ ውሸት መሆኑን ካላወቁ ደግሞ እውነት የሆነውን ነገር ይስሙ፣ ወይም ደግሞ ውሸት የሆነበትን መንገድ ይረዱት። አይ ካሉ ግን የተናገሩት ውሸት ነው፣ እንዲሁም ደግሞ እነሱም ውሸታም ሀሰተኞች ናቸው። ይህ ፍጹም ስህተት ነው። ይህንንም አሁንም ደግሜ ደጋግሜ የምናገረው ነገር እኔ ማስትሬት እና ዶክትሬት የሰራሁበት አይደለም፣ ትምህርት ቤት የሆነ ዩኒቨርሲቲ ኮሌጅ ምናምን ገብቼ የሰራሁበት አይደለም። በህይወቴ ማስትሬት እና ዶክትሬት የሰራሁበት ነው። ወንድም አለ ተማርበት። እኔ ከማግባቴ በፊት የቤት ውስጥ ስራ ምንም አይቀረኝም። ኦልሞስት ሁሉንም መስራት እችላለሁ። ኦልሞስት ሁሉንም ሁሉንም በሚባል ደረጃ እሰራለሁ። በመስራት እሰራለሁ ብቻ አይደለም፣ ገና ለገና ስለ ቸገረኝ ማንም የሚሰራልኝ ስለሌለ አይደለም። በከፍተኛ ብቃትም ነው የምሰራው፣ እንደዛ መስራት ስለምፈልግ። ከዚህ ፊት ተናግረናል ስለ ኤክሰለንስ አይደል? አንድ ወንድ ልጅ መስራት የሚፈልገውን ነገር፣ መስራት ያለበትን ነገር በከፍተኛ ኤክሰለንስ ይሰራል። ለምን? ግዳጁ ለመወጣት ስለሚያስፈልገው ያ ነገር ግዳጁ፣ ያ ነገር እንቅፋት ከመሆን ወይ፣ ግዳጁ ለመወጣት እንቅፋት እንዳይሆንበት ስለዚህ መፈጸም ስላለበት ብቻ ሳይሆን በከፍተኛ ብቃት ይፈጽማል። ምግብ ስሰራ ሰውነቴ የተመጣጠነ ምግብ እንዲያገኝ በከፍተኛ ብቃት ሰራሉ መርጬ ራሴ አስብበት ይህን ይሄ ትዳር ውስጥ ሲገባ በምን ጎዳኝ? እኔ ምግብ መስራት ሆቢ ነበረ በዛ ይህንን ወደ ጋብቻ ከመግባት በፊት የተማርኩት ቅድመ ጋብቻ ገለመን የሚባል ነገር አለ። ጎሌ መድኃኔዓለም ነበረ አረሰውም ቁጭ ብለን ስንማሩላት እዚህ ላይ አሁን በወቅቱ አሁን የለም፣ በወቅቱ ያስተማረን ሰው ግን ምንድነው በቃ እቤት ውስጥ ገብተህ ይህንን አድርግላት፣ ይህንን አድርግላት፣ ይህንን ማድረግ አለብህ፣ ይህንን ማድረግ አለብህ ተብሎ ተነግሮናል። ጊዜው ያመጣው ነው፣ ከጊዜው ጋር መሄድ አለብን። ስለዚህ ትናንትና ላታሰብ ትችላለህ። ዳይፐር መቀየር ዛሬ መቀየር አለብን። ኪችን መግባት አለብን። ኪችን የሚያስገባ ከሆነ ኑሮ ኪችን ገባ ከዛ ጋር ተያይዞ የሚመጡት እንግዲህ እነዛ መተጋገዞች በኋላ ለምንፈልጋቸው ፈቃድ ለምንፈጽመው ፈቃድ ጥሩ መንገድ እንደሚከፍቱልን ነው። ልንገራችሁ፣ ፍጹም ስሕተት ነው። አትተጋገዙ እያልኩኝ አይደለም፣ መተጋገዝ አያስፈልግም እያልኩኝ አይደለም፣ መረዳዳት አያስፈልግም እያልኩኝ አይደለም። ነገር ግን አንተ ሚስትህን ከስራ ከመጣህ በኋላ ምናልባት ብርጭቆ ማለቅለቅ ወይም ደግሞ ድስት መጠራረቅ ወይም ደግሞ ዳይፐር መቀየር ወይም ደግሞ ጡጦ መበጥበጥ ወይም ደግሞ ሕፃን ልጅ ማስገዛት ማስገሳት ወይም ደግሞ ሌላም ሌላ ማስተኛት የምታግዛት ምናልባት የሚረዳት ስለሌለ ግድ ስለሆነብህ ሊሆን ይችላል። ሰራተኛ መቅጠር ስለማትችል አቅም ስለሌለ ሊሆን ይችላል። ወይም ሰው ልጅ ስለሌለ ሊሆን ይችላል። በተለያየ ነገር የተሻለ እድል ካለ ሌላ ሰው ቢያገዛት የተሻለ ነው። ሌላ ሰው አንተ አደለም። ሌላ ሰው ዋጋ ያስከፍላል። እናቱ አካለች ልጅ ታግዛታለች። እህቱ አካል ልጅ ታግዛታለች። ሰራተኛ አካል ልጅ ታግዛታለች። አፎርድ ማድረግ ከቻላችሁ ሰራተኛ መክፈል ከቻላችሁ፣ ካልቻላችሁ ግን ታግዛታለች። ምንም አማራጭ የለም። ምክንያቱም በአንድ ጊዜ ብዙ ቦታዎች መሆን አትችልም። ብዙ ቦታዎች መሆን አትችልም። በተቻለ መጠን የትኛውን ላግዛት፣ የትኛው ይበልጣል፣ የትኛው ይሻላል የሚለው ነገር ስራውን ከማገዝ ጋር ብቻ ሳይሆን እንዲያው ዝም ብለህ ይሄኛው ባግዛት ይሻላል ይሄኛው ብቻ ሳይሆን ስታግዛት አንተ ላይ ስለሚያሳድረው ተጽዕኖ በአንተና በእሷ መካከል ባለው መከጃጀል መፈቃቀድ ላይ ስለሚያሳድረው ተጽዕኖ ጭምር ግምት ውስጥ እያስገባህ መሆን ያለበት ማን ይነግረናል? ይህን ወንድም፣ ማንም እኮ አይነግረንም። እኔ አፈር ደሜ ግጭን የተማርኩት። እኔ የመሰለኝ ትዳር ውስጥ ስገባ ብርጭቆ ሳለቀል ድስት ስጠራርቅ ምግብ ስሰራ የበለጠ ደስተኛ የምትሆንና ምናልባትም በየቀኑ በየቀኑ በየቀኑ ሁላችንም የምንፈልገው ነው ቢቻ ነው አቀም ቢኖራል የምናገኝ ይመስለናል ነው ወይ አይደለም? እንደውም ፍላጎቷን የሚዘጋ ነገር ነው። እሺ፣ ኢንቨርሰሊ ፕሮፖርሽናል ናቸው እነዚህ ነገሮች። ሞር ስፔንድ ታይም ለኪችን ኦር ዊዘ ኪድ ዘሌስ ዩሃፍ ዩአር ጎን ሃ ሴክስ። አንተ ከእሷ ጋር ሳይሆን ኪችን ውስጥ ወይም ደግሞ ከህፃናቱ ጋር ዳይፐር በመቀየሩ ጊዜን የምታሳልፍ ከሆነ ከአንተ ጋር ወሲብ የማድረግ ፍላጎቷ እያነሰ ነው የሚሄድ ነው። አልደከመም? አዎ ደክሞኛል፣ እኔም ደክሞኛል። ስለዚህ እንዴት ታላቅና ታናሽ ሆነን ተቃቅፍ እንጠኛ ሌላ ነገር አናረግ ያ ነው የምረዳው፣ ነው ወይም ደግሞ የተማርኩትም ነው። ይሄ እንደነገርኳችሁ አምናት ፕሮፌሽናል እናንተ አይ ፕሮፌሽናል ሰው የሚያስፈልገን ካላችሁ፣ ሰላሳ ሺ ና ሀምሳ ሺ ከፍለው የሚያማክሩ ሰዎች አሉ። ማስትሬት እና ዶክትሬት ያላቸው ላይሰንስ ግድግዳቸው ላይ ይሰቀሉ። ሂዱና ከነሱ ስሙ። ይሄ ፕሮፌሽናል ትምህርት ሰው ወይም ደግሞ የአንድ ኤክስፐርት የአንድ ባለሙያ በፊልዱ ከሆነ ኮሌጅ ወረቀት የያዘ ሰው ነገር አይደለም፣ ምክር አይደለም። ይሄ አንድ ታላቃችሁ አፈርድሜ ግጦ ከተማረው ትምህርት የሚሰጣችሁ ነው በቃ በግድ ተቀበሉኝ፣ አትቀበሉኝ አይደለም። ስለዚህ ጠለቅ እያለ እንሄዳለን፣ እያወራን እንሄዳለን። በተቻለ መጠን እንግዲህ ይሄንን ለአቅመ አዳም የደረሳችሁ ለአቅመ ሔዋንም የደረሳችሁ ሰዎች እንደምሰሙ ወንድሞች፣ እህቶች እንደምሰሙ ተስፋ አደርጋለሁ። ለምን የምናወራቸው ነገሮች እንግዲህ ለአቅመ አዳም ወይ ሔዋን ያልደረሳችሁ ልጆች እባካችሁ ቦታ ልቀቁ፣ ወጣ ወጣ በሉ እንደዚህ የምናወራቸው ነገሮች ለማለት ነው ከወሲብ ጋር የተገናኙ። ታዲያ ምን ልላችሁ ፈልጌ መሰላችሁ? መተጋገዝ የምንተጋገዘው መተጋገዝ ስላለብን ነው። እኔ እሷን ማገዝ ስላለብኝ አግዛታለሁ፣ ግዴታ ስለሆነብኝ ያስገድለኝ፣ ሲቹዌሽኑ ሁኔታው ነው እንጂ በተቻለ መጠን ወንድየው እዛ እሷን ማገዝ ተብሎ ኪችን ውስጥ ባይገባ ዳይፐር ባይቀይር ይመረጣል። መሆን የለበትም አለ፣ ይመረጣል እሷስ ማናላት ምንም ሌላ የምትወላዳበት ነገር እድል ከሌላት ምን አለ ማናላት። ሆን ብላ የሚያግዛትን ሰዎች አባራ ከሆነ እንዳገዛት የምታስገድለኝ እሱ ውስተት ነው። አሁንም ማኒፕሌቲቭ ኔቸር ነው ሄ ራሱ ማለት ነው እሱ ውስተት ነው። ነገር ግን ምንም የምታዩት የማኒፕሌቲቭ ያልሆነ ሁን ብሎ የማታለል ካልሆነ እሷም ጀኒሚንሊ ምትታገዝ አይነት ከሆና መታገዝ ያለባት ከሆነች ግን መታገዝ አለባት። ግን እሱም ቢሆን ወንድሞቼ ተረዱት፣ እሱም ቢሆን ዋጋ አስከፍሏችሁ ነው አንደኛ ዋጋ የሚያስከፍላችሁ ነገር ምንድን ነው መሰላችሁ? አንደኛ ዋጋ የሚያስከፍላችሁ ነገር እነውራው በጣም ኢሞሽናል ያደርጋችኋል። ምክንያቱም ዌን ዩ አር ቲንኪንግ ኦፍ ኬሪንግ አናዘ ፐርሰን ሌላ ሰው ስለ መርዳት፣ ሌላ ሰው ስለ መንከባከብ፣ ሌላ ሰው ስለ ማገዝ ስታስቡ፣ ምግብ ማብሰልን ስታስቡ፣ ምግብ አብስሎ ማቅረብን ስታስቡ በጣም ኢሞሽናል መሆን አለባችሁ፣ ወይም ኢሞሽናል ስቴት ውስጥ መግባት አለባችሁ። ይህ ምን ለማለት ነው? ለአብራራ። ሰውየው በልቶ ሰውየው ጠጥቶ ሰውየው ጠግቦ መውጣቱን መነሳቱን መደሰቱን ማወቅ መቻል አለባችሁ። ማወቅ ስላችሁ እንግዲህ ማውራት ላይ ይጠበቅበት ይችላል፣ ከፊቱ ማወቅ ላይ ይጠበቅባቸው ይችላል። እናት ደክማ ሰርታ ልታበላ ማዕድ አዘጋጅታ ልጆቿም ባለቤቷም ባሏም ሲቀርቡ በአይናቷ ያለች ሁሉን እንግዲህ፣ ሁላችንም እናት አለን በተለይ ደግሞ ብዙ ቤተሰብ ውስጥ ካደጋችሁ እኔ እንደዛ ነው ያደግኩትና ከወንድሞቼ ጋር ተሰብስበን በመብላት ነው ያደግነው እና ታያለች። ምን ሆነ ነው የማትበላው? አንተ አልጣመኝም። ምን አልጣመምም? ምን ሆነ ነው ብላ ብላ አንድ ሁለት ጎርሳ ትነሳለች። ታውቃለች፣ ይሄ ምግብ እንደማይጠመው ወይም ደሞ እንዳልጣመው። አርፈ ብላ ብላው ገብታ ግን ልሱ የሚሆን ነገር ታበጅለታለች፣ ታዘጋጅለታለች። ከዛ ትጣራና ደግሞ ትሰጠዋለች። እንደዛው ባሏንም ታየዋለች። ይህ ኢሞሽናሊ ከነዛ ሰዎች ጋር መናበብ ይገባል፣ በደመነፍስ መናበብ ይገባል ያስፈልጋልም እንደዚህ ለመረዳት ማለት እናት ይሄ ችሎታ አላት። በአይነው አይት አርጋ እየበላ አይደለም ይሄኛው ልጅ ያኛው ልጅ እየበላ ነው። አጎራረሱ ያስታውቃል። ጠግበ ነው ወይስ አልጣምህም የሚለው ነገር ከዛ ገብታ እንደገና እሷም ሳትበላ እንኳን ለዛ ሰው የሚሆን ነገር ታዘጋጃለች። ይሄ ኢሞሽናል የሚሆን ነገር ነው። ይሄ ኢሞሽናሊቲ ወንዶቹ ጋር የለም። ወንዶቹ ጋር የለም ማለት በተፈጥሮ እንደዚህ እንደሷ ሬድሊ አቬለብል አይደለም። በቅርብ የሚገኝ አይደለም። ማምጣት ግን ይቻላል። ካልቲቬት ማድረግ ግን ይቻላል። ዋጋ ግን አስከፍሎልም። ስለዚህ እሷ እንደዚህ በምትሆንበት ጊዜ እንደዚህ በምታደርግበት ጊዜ ያንን ተፈጥሯዊ ስጦታዋን እየተጠበቀች እየተጠቀመች ነው፣ ኢሞሽናል የመሆኗን ነገር። ወንዱ ግን ይሄ የለውም። ወንዱ ይሄ የለውም ማለት አሁን እንዳልኳቸው ቀደም እንዳልኳቸው አያመጣውም ማምጣት አይችልም እያልኳቸው አይደለም። ቢያመጣው ግን ዋጋ አስከፍሎት ነው። ለምን በተቻለ መጠን ሎጂካልና ፊርም መሆን ጠንካራ መሆን ቻይ መሆን ያለበት ወንዱ እንደዚህ ኢሞሽናል እንዲሆን ከተደረገ ወደ ቡቡ ነው የሚሆነው ቶሎ ወዱ የሚል ስለዚህ ወደኛ እንምጣና ወንዱ እንደዚህ ምግብ ሰርቶ የሚያዘጋጅ ከሆነ ኤቭሪ ናው ኤንድ ዜን ነው በአብዛኛው ጊዜ እሱ የሚሰራ ከሆነ እንዴት ነው ውዴ ተመቸሽ ጣፈጠሽ አልበላሽም ምን ሆንሽ ለምን ሌላ ለምን አይዘጋጅልሻ ሌላ ላዘጋጅልሻ ቱር ተቶቶቶ አልፈልግም እሷ ያልጣማት ሌላ ምክንያት ይኖራል ኤቭሪ ናው ኤንድ ዜን መናገር አይጠበቅባትም ወይም ደግሞ አትናገርም እንደሱ አይደለችም የተሰማ ስሜት ራሱ ለራሷም ግልጽ ላይሆን ይችላል እሱ ግን ሄዶ እንደገና ምግብ ማዘጋጅቱን ከሞላ ጉዳይ ምን እየሆነ ነው የሚሄደው የሰውዬው ኢሞሽናል የሆነ በጣም ተንከባካቢ የሆነ ካይንድ ኦፍ ከባል ይልቅ እናት ይሆን ይሄዳል እንደዛ የሚባሉ ወንዶች የሉም ወይ ሄኒ እኮ እናት ነው እናት እናት እናት እንደዛ የሚባሉ ባሎች የሉም እናት እኮ ነው እሱ ማለት እኮ እናት እኮ ነው አልጣመኝም ብሎ ሌላ ሰርቶ አልቻልኩም ደከኝም ብሎ አጉርሶ መሄድ አቃተኝም ስለው አቅፎ አስተኝቶ እናት እኮ ነው እሱ እ ግን ዋጋ ያስከፍላችኋል ይህን አደረግክ ማለት አንተ አልጋ ይሞቃል ማለት አይደለም። ያ ማለት ወሲብ ታገኛለህ ማለት አይደለም። ወሲብ በአይነት፣ በብዛት፣ በጥራት እንደምትፈልገው ፈቃድ እንደሚፈጸመው ደስታ እንደሚሟላ እሷም ደስታ ይሟላል ማለት አይደለም። ይሄ ኢሞሽናል እያደረገ በሄደ ቁጥር ምን እያመጣ ይከተላል? ምን ደግሞ ይከተላል መሰላችሁ? ቴስቶስትሮናችሁ ድሮፕ እያደረገ ይመጣል። ድራይቫችሁ፣ ወኔያችሁ፣ ኢነርጂያችሁ፣ ኃይለኝነታችሁ፣ የወሲብ ፈቃዳችሁም ራሱ ጉጉቱ አለ እንጂ ጉጉቱ አለ እንጂ ፐርፎርማንሱ አይኖርም። ጉጉቱ አለ እንጂ ንዴቱ አይኖርም which means ንዴት ስላችሁ ገብታችሁ መነዳቱ ድራይ ድራይቭ እምላችሁ፣ ጉጉት መኖር ማለት አንዛይቲ መኖር ማለት፣ አንድ ሰው አንዛይቲ ያለው በአንድ ጉዳይ ላይ በአንድ ነገር ላይ ጉጉት አለው አንዛይቲ አለው ማለት ድራይቭ አለው ማለት አይደለም። ያንን ነገር በማፈጸም kind of እንደ ችጋር እንደ የማጣት ስሜት ስኬርሲቲ እንደዛ ነው ሱን ድራይቭ የሚያደርገው ስለዚህ ይሄ ሰው እንደዚህ የሆነ ዛሬም ደክሞኛል አሞኛል ስትለው እሺ እያለ የሚተኛ ከሆነ ይሄ ሰው አንዛይቲ ይኖረዋል እንጂ ድራይቨር አይኖረው። ስለዚህ እንደዛ በጣም ኬሪንግ በምትሆኑበት ሰዓት ላይ ኢሞሽናል ይሆናችሁ ነው የምትሄዱት። የኔዎች ጣፈጠሽ አልጣፈጠሽም፣ ሌላ ለስራ ውጭ ወጥተን እንብላ፣ እንደዚህ ይሆና እንደዛ ይሆና። ቶኒ እባክህ ደክሞኛል። አይደለም እንዴ አንቺ ካልበላሽ እኔ እኮ መብላት አልችልም። አንቺ ካልበላሽ በቃ ይቅርብኛ። አንቺ ካልተኛሽ እኔም አልተኛም። አንቺ ካልጠጣሽ እኔም አልጠጣም። አንቺ ይቀጥላል ይሄ ለእሷ ኢትስ ቱ ማች በጣም ኬሪንግ መሆን ነው። ያ ደግሞ ምን ይሆናል መሰላችሁ? እናት ወደ መሆን ያድጋል። ያው እየለጠጥኩ እየለጠጥኩ ሁሉ ሰደው እንጂ እንደዛው ነው። ስለዚህ አንተ እቤት ውስጥ የምታደርገው ማገዝ ጀስት ስራዎቹን ያግዝላታል። ስራዎቹን ስላገዝክ ይሆናል፣ ግን አትራክሽን አይፈጥርም። ትወዳለች አትጠላም፣ ግን ሬስፔክትን አያመጣ፣ ሬስፔክትን አያመጣ አያመጣል ሪስፔክት በልዕልና ላለ እንጂ አቻላቻ ለሚጫወተው ወይም ደግሞ ታች ካልተነጠፍኩ መሬት ካልሆንኩ ከሚለው ጋር አይመጣም። ለሱ መስጠት አይቻልም። ሪስፔክት አደለም። አንድ ሰው ካልተነጠፍኩል ምንጣፍ ካልሆንኩል መሬት ካልሆንኩል ሲላችሁ እንዴት አድርጋችሁ ነው የምታከብሩት? አያስከብርም እኮ ለስሙ ግን እንደዛ ተብሎ ይነገራል። ግን አያስከብርም። አቻላቻም እየተጫወቱ አያስከብርም። በልዕልና መቀመጥ ያስፈልጋል። ስለዚህ ማገዝ ካለበ አግዛት፣ አታግዛት እያልኩ አደለም። ማገዝ ካለበ አግዛት። ማገዝ ግን መኝታ ቤት መኝታ ቤትህን ወይም አልጋህን አያሞቀልህ ለምን እንደ ወንድሟ እንደ እናቷ እንደ ታላቅ ወንድሟ እያየች ስለምትመጣ ለአንተ ያላት መነሳሳት ለአንተ ያላት ሙቀት እየቀዘቀዘ ይመጣል። ለአንተ ያላት ሙቀት እየቀዘቀዘ ማገዝ ካለብህ አግዝ። በመጠን በጊዜ የተወሰነ መሆን መቻል አለበት። በተለይም ደግሞ ምን አይነት ስራዎች ነው የሚታግሰው? በጣም ኢሞሽናል ስቴት ውስጥ የሚከቱ ከሆነ ኢሞሽናል የሚያደርጉ ከሆነ እነዛ ነገሮች በራሳቸው ባክፋየር ያደርጋሉ። ይጎዱሃል፣ ተመልሶ አንተን ይጎዱሃል። እንዳልኩት ቴስቶስትሮንህን በጣም ይቀንሰዋል፣ ያወርደዋል። በቃ ተነስተህ እሷን ስለማገልገል እሷን ስለማብላት እሷን ስለማጠጣት የምታሰብ በዛ ይሆን ዛሬ ስል ደውላት፣ ሀኒ በላሽ? ምሳቀውን አልበላሽም። ለምን አልበላሽም? ቲ ምን ማለትሽ ነው? እንደዚህ ደክ የሚሰርች መብላት እኮ አለብሽ አንቺ ልጅ እየተጎዳሽ ነው እኮ ምን ሆነሃል ነው? ታናድደኛለች። ማነች? ውዴ ለምን እየበላች አይደለም ምግብ ሌትሊ ሰሞኑን እየበላች አይደለም። በጣም እያሳሰበችን ነው። እናትየውን እኮ ነው ባልዮንክ አይደለም እሷም ዛን በዛ ነው የሚሰማት ያለችበት ቦታ ይህ ሰው አሁን እናት ሆነብኝ ባልየውን አይደለም ያ በአንተና በእሷ መካከል ሊፈጠር የሚችለውን ሴክሹዋል ፋየር መፍጠራትች እሷም ደግሞ አትራክትድ መሆናትች ቀድሜ ተናግሬያለሁ ወይም ከዚህ በፊትም ተናግሬያለሁ። ወደፊት እናወራለን። ጥሩ አባት ልትሆን ትችላለህ። አባት ማለት ዘር በመስጠት ደረጃ ጥሩ አባት ይሄ ዘር የሚሰጠውን አለም የምትፈልገው ጥሩ አባት ነው። እሱ እንደሚባለው መስኪን አባት መሆን ትችላለህ። ለዛ ታስፈልጋለህ የእውነት ግን የሚናፈቅ የሚከጀል መቼ አግኝቼው መቼ ተጠምጥሚበት መቼ ላው ላይ ወጥቼ መቼ አብረው አድሬ መቼ ደስታዬ ሙሉ ሆኖ መቼ ጥፍ ድርብ ሆኖ የምትለው የምትጓጓለት ግን አትሁን ይሄ በሚፈጠርበት ጊዜ ይሄ በሚሆንበት ጊዜ ሴቷ ልቧ መሸፈት ይጀምራል ማለት ነው ልቧ መሸፈት ይጀምራል አንተ ተስፋ ልታረግ ትችላለህ ልቧን እያሸነፍኩት ነው ብለህ ግን ውሸት ነው። ልቧ መሸፈት ይጀምራል ዋንስ ልቧ መሸፈት ከጀመረ ምንም እግሯን ብታስቀምጠውም አስረህ ብታስቀምጣትም አትቀመጠለን። ትልቁ ሴት ልጅ የምትሰበሰበው በእግሯ ሳይሆን በልቧ ነው። ከዛ ነው እግሯን የምትሰበሰበው። ይህን ሌላ ጊዜ እናወራለን። ስለዚህ ልቧ ዋንስ ከሸፈተ በኋላ እግሯን አስረህ ብታስቀምጠውም ምንም አታረገውም። በድን ሰውነቷን ምንም አታረገው። ላይክ በድን ሰውነቷን ልትሰጥ ትችላለች፣ ግን ያው ህይወት አልባ የሆነ አንተ ለምታደርገው አክሽን ምንም አይነት ሪአክሽን ምንም አይነት ግብረ መልስ የማይሰጥ ሰውነት ጋር አብሮ መኖር ልክ እንደዛ ነው። እየሆነን ያለ ነው። አሁን የሚነግሩን በእኩልነት ተረት ተረት የሚነግሩን ተጋገዙ፣ ተረዳዱ፣ ይጠቅማቸዋል። ብታግዛትስ እሷን ደስተኛ ብታረጋትስ ደስታን አትፈጽምልህ? ምን ደስታና አይፈጽምም። ሲጀመር ከዚህ ጋር የተገናኝ አደለም። እንኪ ልስጥሽና ይህንን አንቺ ይህን ትሰጭኛለሽ፣ ትሬድ ኦፍ አደለም፣ ንግድ አደለም፣ ትራንዛክሽን አደለም። እኔን ስላደረግኩላት ያንን የምታደርግልኝ ሆኖ አይደለም። መጀመሪያውኑ ስንገባ ይህ እንደሚሆን አውቀን ነው። ሪጋርድ ለስቱ የሆነ ውለታዎች ምናምን አይደለም፣ አይደለም። ስንጋባ እኮ የተጋባን ሰሞን እኮ ይህንን አድርግልኝ ያንን አድርግልኝ እኮ አይመጣም። ቀጥታ ወደ ጉዳይ ነው የምንገባው፣ ናፍቀን ተነፋፍቀን ስለምንመጣ። ከተጋባም በኋላ ነው ችግሩ የሚመጣው። በቃ ካላገዝከኝ አይሆንም፣ ካላገዘኝ አይሆንም። ስለዚህ ስሰራ ነው ያልኩት፣ ጨርቄን እንዳትነካኝ ተሻፋፊኝ የተኛለው ወይም ደግሞ በጂንስ እና በቀበቱ ወጥረ አሰሬ ድንገት እንቀልፎ ወስዶኝ እንኳን ተሳስቼ ይባላ። ዳትስ ሮንግ መተጋገስ አልጋና ያሞቅ ስላገስካት፣ አንተ ሚስተን ስላገስካት በአይነት በብዛት በጥራት አገኛለሁ ብለ ተስፋ ታድርክ አገኛለው ብለ ተስፋ ታድርክ። ይሄ ፍጹም ስተት ነው ይሄ እንግዲህ በህይወት ኖሬ ያየሁትን ለውጥ ሳመጣም ለውጡንም አይቼዋለሁ ተጠቅሜበታለሁ። ያው እንዳልኳችሁ ማህበረሰባችን በብዛት አልጫነትን አጽድቆ የተቀመጠ ስለሆነ ትልቁ ጥንቃቄ አንተ የምታደርገው ምንድን ነው መሰለህ? ማህበረሰባችን አልጫነትን አጽድቆ የተቀመጠ ስለሆነ በዛ አልጫነትን ባጸደቀ ማህበረሰብ ውስጥ አንተ በሌለና ስትወጣ ጎትቶ የሚጥልህ ብዙ ነው። ማንም አይራራልን ትዳርህን ለማፍረስ ማንም ገበታህን የበላ ከገበታህ የበላ እንጀራህን የበላ እሱ ተረከዝን ያነሳብሃል። ለምን? አልጫነቱን እያሳየህበት ነውና፣ በሚወዳት ሚስቱ ፊት፣ በጓደኞቹ ፊት እያሳጣኸው ነውና፣ በአንተ ፐርፎርማንስ፣ በአንተ ኤክሰለንስ። ማንም ትዳርህን ከማፍረስ አይመለስም። ነገርኩ። ትልቅ ጥንቃቄ ይፈልጋል። እገሌ መንፈሳዊ ነው እገሌ ምናምን አይሰራም። ዋንስ የእነሱን አለጫነት የሚያሳጣ ስራ እየሰራ ፐርፎርማንስ እየሰራ ወደ ልቀት እየወጣ ስትሄድ፣ ነገርኩህ፣ ከማዕድህ እንጀራህን የበላ ሁሉ ተረከዙን ያነሳባል። ቪዲዮ መጨረሻ አካባቢ የሆነ ድምፅ መቆራረጥ ጀምሮት ነበር። አይታችሁታል አይደል? ቆርጬዋለሁ። ከዛ በኋላ ሚዩትድ ሆነዋል። እንደውም አላስተዋልኩትም። ማይኩ እየሰራ መስሎኛል እኔ ማይኮቹ እየደከሙ መጥ መስለኝ እኔ ሳይደክመኝ። ኤንዌስ እዛ አካባቢ የተናገርኩትን ነገር ልናገር ቆርጭ ጥየዋሉ፣ ያኛው ለምን ሚዩትድ ስለሆነ። ሙሉ በሙሉ መረዳዳትን መተጋገዝን ሳምራይዝ እያደረግኩ ነበር። መረዳዳት ወይም መተጋገዝ ተፈላጊ ተገቢም ነው። ተፈላጊና ተገቢ ሲሆን ነገር ግን አስፈላጊ ነው የምንለው በቦታችን በሚናችን በተሰጠን ጸጋ ሲሆን እሱ አስፈላጊ ነው እንላለን። ተፈላጊ የምንለው ግን በቦታችን ያልሆነ ነገር ግን ያንን ክፍተት ለመሙላት የምናደርጋቸው ነገሮች ናቸው። እነዛ ነገሮች አስፈላጊ አይደሉም። አስፈላጊ አድርገን ኔሲሲቲ አድርገን ኔሰሰሪ ናቸው ብለን ካስቀመጥናቸው ጉዳታቸው እንጂ ጥቅማቸው አያይልም። ከሚጠቅሙን ይልቅ እነዛ መተጋገዞች ከሚጠቅሙን ይልቅ የሚጎዱን ይበልጣሉ። ስለዚህ ቀድሜ እንደተናገርኩት እንግዲህ ባል ለምሳሌ ሚስቱን ያግዛት ሲባል ገና ለገና ቤት ውስጥ ያለውን ለምሳሌ ኪችን ውስጥ ያለውን ወይም ደግሞ የልጆች ዳይፐር መቀየሩን ምናምን ማገዙ ከአስፈላጊ ከኔሴሲቲ ውስጥ የሚገባ ስላልሆነ ባክፋየር የማድረግ እድሉ በጣም ሰፊ ነው። እሱ ያንን እገዛ ስላደረግኩ ገና ለገና ትዳራችን ይሞቃል፣ አልጋችን ይሞቃል ብሎ የሚያስብ ከሆነ ኖ ኖ ኖ፣ አይሞቅም ጭንቅ ስለሆነ ግድ ስለሆነ እዚህ ውስጥ ገባህ እንጂ ያንን ማገዝ ውስጥ ገባህ እንጂ ያ ተፈላጊ ስለሆነ ገባህ እንጂ አስፈላጊ ግን አይደለም። አስፈላጊው ነገር አንተ በሚና የምትወጣው ግዴታ ነው፣ በተለየልህ ቦታ የምትወጣው ግዴታ ነው። በዋናነት የሚያስፈልገው ለእሱ ግዴታ መወጫ ደግሞ ጸጋም ተሰጥቷል። እሷም እንደዛው በሴትነት የተሰጣት የተለየላት ሚና፣ በዛ በሴትነቷ የተሰጣት መክሊት ሴትነት መክሊቱ ጸጋው፣ በዛ የምትወጣው ግዴታ ነው አስፈላጊው ነገር በዛ ሚና የምትወጣው ግዴታ ነው አስፈላጊ ዲዩቲው ሪስፖንሲቢሊቲው አስፈላጊው ነገር። ከዛ ውጪ ወንዱን የምታግዘው ነገር ተፈላጊ ነው ቢኖር አይከፋም። እንደ አስፈላጊ እንደ ኔሰሰሪ ከወሰድ ነው ግን ጉዳቱ ነው የሚመጣው ጎጂነቱ ነው የሚመጣው። አንተም ትዳር ውስጥ ገብቼ ብርጭቆ በማለቅለቅ ድስተ በመጠራረቅ ዳይፐር በመቀየር ሚስቴን ሳግዛት ትዳራችን ይሞቃል አልጋችን ይሞቃል ፈቃዷ ይመጣል ብለህ አስበህ ከሆነ አትጃጃል። አይመጣም። እንደውም ጭራሹን ታጠፋዋለህ። ስለዚህ ያ ክፍተት ሲኖር ካይንዶፍ እንደ ሁኔታው እየገባ ልታግዛት ትችላለህ። ነገር ግን ያን በማድረግ ትዳር አይሞቅም። ልክ እንደ ኳስ ጨዋታው ሰዱት እንደ ኳስ ሜዳ እንደሚጫወቱት ተጫዋቾች አጥቂው ዋና ስራው ጎል ማስቆጠር ነው፣ ቦታው ደግሞ የተቃራኒ ግብ ክልል ውስጥ ነው ያ ማለት ግን አንዳንድ ጊዜ ወደ ኋላ እየተመለሰ ቡድኑ ጫና ሲኖርበት ተከላካዮቹ ጫና ሲበዛባቸው በተቃራኒው ቡድን አጥቂዎች ጫና ሲበዛባቸው አያግዛቸውም ማለት ግን አይደለም እሱ ግን ዋናው ከሱ የሚፈለገው ቡድኑ የሚፈልገው አስፈላጊ ሚናው አይደለም ተፈላጊ ነው አዎ ተፈላጊ ነው አስፈላጊው ሚና ግን አይደለም አስፈላጊው ሚና የት ነው የት ነው የሱ ቦታው የት ነው ተቃራኒ ግብ ክልል አካባቢ መቆም አማካይ ላይ ያሉት ተጫዋቾች ኳስ እንዲያቀብሉት ምልክት መስጠት፣ ራሱን ነፃ ማውጣት ሞመንት ኳሷን በያዘ ጊዜ በተሰጠው ጊዜ በተሰጠው ስልጠና በተሰጠው ክህሎት በዛ በአጥቂነት መክሊቱ በአጥቂነት ጸጋው በሉት ችሎታውን ተጠቅሞ በብቃት ግዴታው መወጣት፣ ያ ነው እሱ ስራ። አንተም ቤት ውስጥ ያለብህ ግዴታ እንደዛ አድርጋ አስበው። ቤት ውስጥ የትኛው ነው የአንተ ግዴታ? የትኛው ነው የአንተ ዲዩቲ ኤንድ ኪችን ውስጥ ገብተህ ጭራሽ አታገዛት እያልኩኝ አይደለም። ግን ኪችን ውስጥ ገብቶ ማገዝ ትዳራችሁን የሚያቀላጠፈው የሚፈለገው ውጤት እንዲመጣ ትዳራችሁን የሚያሞቀው አልጋችሁን የሚያሞቀው አይደለም። እንዳውም እየተጣደፍክ እኔ ካልሆንኩ እኔ ካልሆንኩ እያልክ እየተሻማህ የምትሰራው ስራ ከሆነ ግን ባክፋይረ ማድረግ እድሉ ጎጂነቱ መልሶ ትዳሩን የመጉዳት እድሉ በጣም ሰፊ ነው። ከአንተ ጋር ከመተኛት ይልቅ ከአንተ ጋር ወሲብ ከመፈጸም ይልቅ እንደ ታላቅ ወንድሟ እንደ አባቷ አቅፋት ብትተኛት ደስቷ ነው የሚሆነው። ያው የቴስቶስትሮኑን ጉዳይ አንስቼ ነገራችኋሉ። ሌላ ጊዜ በዚህ ጉዳይ ላይ ጨምሬ እናወራለን። በደንብ የራሴ ኤክስፔሪንስ ስላለኝ በደንብ የራሴ ኤክስፔሪንስ ስላለኝ ስላደረግኩት ያደረግኩት ስለሆነ ውጤቱን ስላየሁት ጥቅሙንም፣ ጉዳቱንም ሁለቱንም ስላየዋቸው ማለት ነው። ሌላ ጊዜ ጨምርበታለሁ። ለድምፅ ጥራቱ ይቅርታ ቅድም ለተፈጠረው። ሌላ ጊዜ ደግሞ የተሻለ ለማስተካከል እሞክራለሁ ድምፁን።